በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አሜን። ድርሳነ ሩፋኤል ዘወርሐ ሰኔ። አንድ አምላክ በሚሆን በአብ እና በወልድ በመንፈስ ቅዱስ ስም ለምናምን ልበ ተባረከ ወርሐ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ኖቱ ሆኖ አምላኩን የሚያገለግል በአማላጅነቱ ማጸንን የሚፈታ የተቸገሩትን የሚረዳ የሊቀ መላእክት ቅዱስ ሩፋኤልን ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለም አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሐ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ስራ እነሆን መሰክርላችኋለን። ደግ ሰው ራጉኤል በቤቱ ውስጥ የጦቢትን ልጅ ጦቢያን አርያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጎን አርዶ ባቀረበላቸው በዚያች ሰዓት በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህም ጦቢያ በዝግታ አንተ ወንድሜ አዛሪያ ሆይ፣ በመንገድ ሆነ የነገርከንን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባዩም መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉን ሰዎች ሁላቸው ይቺ መልካም ልጅም እንዳዘኑ አይቻለሁ። እግዚአብሔርም ፈቃዱ ከሆነ ለአባቷ ራጉሄልና ለእናቷ እድና በመንገድ ላይ የነገርከኝን ተናገርልኝ፣ አለ ከማዕድም አስቀድሞ። ይህም በመንገደኛ ተመስሎ የተገለጠና ዛሬ የተባለው ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጥ ዘንድ ብላ አባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚህም መልክ መልካም ልጃቸው ሳራ አባት ራጉንም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣ አዛሪያ ሆይ፣ አንተ በእውነት የተባረክ እንደ ቃለም ቃለም ይቺ ልጅ ሳራ ነርሱ ሰጠዋለሁ። ነገር ግን እውነቱን እገልጽል ሃለሁ ይቺ የምትወዳት ልጅ ሳራ ቀድሞ ሰባት ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አሉ። አዛርያንም የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቀንነት ብሎ ወደደውን ያደርግ ዘንድ ስለ እርሱ እግዚአብሔርን ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የተተናው መባ የምትፈጽመውን በጎ ምግባርን ሁሉ ይቀበል አለ። የዚች የሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያን በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛሪያ ተቀምጥ ከማዕዱም ብሎ አለ። ጦቢያ ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም ምን አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንድ ቤት የምትወጣ የእውነት ቃል አንዲት እና እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች ተገና ተገኘችትም አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱም ድናንም ጠራትና፣ ይቺ ሳራ እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውን ጽፎም ጽሁፋን አተማት። ይበሉ የሚጠጡም ዘንድ ጀመሩ። ከዚህ በኋላም የአስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራ ልጃችንን ሳራን አስገቢያት፣ አላት። ባሏ ራጉኤል እንደነገራትም አደረገች። ልጅ አስገባቻትም፣ እያለቀሰች የልጇን እንባ እያበሰች፣ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኛ አለቻት። ጦብያም ወደ እርሷ አስገቦት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤልን በመንገድ የነገረውን አስቦ የጣን ቆቀሩን ይዞ መላአከም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን አሳ ጉበቱን ልቡን ጨምሮ አጤ ሰው በሳራ ወለተ ራጉኤል ላይ አድሮ ሰባት ባሎቿን በየጊዜ የገደለባት አስማንዲዮስ የተባለ ያክፉ ጋኔን ደንግጦ ተሰደደ። ጦቢያም ወደ ሳራ እንደ ሕጉ ስርዓታችንን ራርቶ ሕገ ሥርዓታችን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር ነጸል፣ ያላት እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪ እግዚአብሔር አንጋጦ፣ አቤቱ ደስ አሰኝተኸኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስም ለዘላለም ቅዱስ ነው። የፈጠርከውን ሁሉ ያመሰግናሃል። አዳምን ፈጥረ ትረዳው ዘንድ ሔዋን የሰጠኸው አንተ ነህ። ከእርሱም ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባም፣ የምትረዳውን እንፍጠርለት ብለሃልና። አቤቱ አሁንም ይችን ሴት የማገባት ስለ ስጋ ፈቃድ አይደለም ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክ፣ እያለ ጸለየ። ሳሪያም ጦቢያ በተናገረ ጊዜ አሜንት ነበር። ጦቢያም እንዲህ በእምነት በጸለዩ ከዚያ አሳ ልብና ጉበት ጋራ መጣኑን ጨምሮ በጤ ሰው ጊዜ የደነገጠና የተተርበደበደ አስማንዲዎስ የተባለ ያክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው፣ ወደ ጥልቁም የእሳት ባህር አዘግጥም ጣል ሁለቱም ሳራ ወደ ተራጉሄል ቅዱስ ሩፋኤልን ረዳት ሽማግሌ የሆነለት ይህ የጦቢት ኢትዮጵያ ግን በዚያች ለሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱም ገና ለሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህም እንደ ሞቱት ሰባቱ የልጄ ባሎች አይተርፍም፣ ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩን ቆፍሮ አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ እድናንም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቅበረው ዘንድ እስኪ የምታየውን አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች፣ ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳ ደህንነታቸውን ተናገረች። የሳራ አባት ራጎልም ከሚስቱ ከዕድና ጋር ሆኖ የልጁን ባል ጦቢያ በህይወት ከመገኘቱ የተነሳ ደስ ተሰኞ፣ የተባረከች ቅድስት በረከት የጎበኛህኛ ቤቱ አንተ ብሩክ፣ አገልጋዮች መላእክት በአለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻርቃንን ያመሰግኑሃል። ያሰብኳት በደሌን ይቅር በለ እንደተጠራጠርኩት እንዲሁም አልተፈጸምምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ እሊ ብቸኞች ወጣቶች ራራ ህላቸው ህይወታቸውንም በጤናና በሰላም በደስታ ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አደረግላቸው። ከዚህ በኋላ ያ መቃብር ይደፍኑ ዘንድ አገልጋዮች አዘዛቸው። አስራ አራት ቀናትም ድረስ ታላቅ ግብዣ አደረገ። ከደስታውን ብዛት የተነሳ የሰርጋቸውን ተድላ ደስታ እስከሚፈጸምባቸው አስራ አራት ቀናት ወደ ሀገሩ እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውን እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባም። ያን ጊዜ ኢትዮጵያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛሪያ ሆይ፣ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛል። ለባክ ሁለት ብላቴኖችን አስከትለ በግመሎች በሜዶኒያ አውራጃ በራስ ጌስ ከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልን ወደዚህ በዓል ጥራው። አባቴ ጦቢቴ የምንመለስበትን ቀን ይጠብቃልና እጅ እጅግ ከዘገየ ሁሉም ይጨነቃል አሉ ቅዱስ ሩፋኤል የጦቢትን ነገር ሰምቶ እንደ ባልደረባ ታዘዘው ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚችም የጦቢያ የዋህነት ሊቀመላእክት መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ከገባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያ ማዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቧ አመሰገነ። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይፋ ይቆጥራል። የቀጠራቸውም ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አጎቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አቶ ይሆን እያለ ስለ ልጁ ጦቢያ ብቻውን የተክስ ነበር። ሚስቱ ሀና ግን ጦቢያ ሞቷል እያለች ትበዘብዛለች። እያለቀሰችም አንተ ያይኔን ብርሃን ልጅ ልከኸው ባይጠፋ ኖሮ እንዲህ ባላዘንኩ ነበረ ነበር ጀመረ ጦቢያ ጦቢትም ዝምበይ በሕይወት አለ አላትና አንተ ዝም በላ አላዋቂም አቶጠረምለልጅማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወቶም ታለቅሳለች። ስለ ልጇ ጦቢያም ስታለቀስ እህልን ልትበላ ዝም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተርላ ደስታው አራቱ ቀናት በተፈጸሙ ጊዜም ጦቢያ ደግሰው ራጉንን እንግዲህ ቃል ያስገባኝ አስራ አራቱ ቀናት ተፈጸመ። ወደ አባቴና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህ እንደሚያገኙኝ ተስፋ አያደርጉምና ራጉዌንም ከፍቅሩ ጽናት የተነሳ የምስራችን ይነግሩ ዘንድ ወደ አባት ጦቢት ዘንድ ልክበታለሁ፣ አንተ ተቀመጣሉ አሉ። ጦብያ ግን አይሆንም፣ ወደ አባቴና እና እናቴ ሄድሰር ሸኛኝ እንጂ። ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብ ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብሪ አደራ ሲል መረቃችሁ ራል ሚስት እልተናም አንተ የምወድ ልጄ ኢትዮጵያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጅ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሁሉ ባርክ ይባርክ ልጅ ሳራን በምን ምን እንዳታሳዝናት፣ አደራ ለሃሎ ራጉኤልን ሚስቱን እድናን በአንድነት እሊ ሁለቱም ሽሮች ሳራን ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ ምላት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ ምላት ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተአምር ጸሎቱና በረከቱ ለዘላለሙ በላያችን ይስፈፍና ይቅርታን ከፈጣሪ ዘንድ የሚለምን የሰው ልጆችን ቁስል የሚፈውስ ማህፀንን በተአምራቱ የሚፈታ አቃቤ ነው ህት ሆኖ አምላኩን የሚያገለግል ሊቀመላት ቅዱስ ሩፋኤል ያደረገው ተአምር ነው ከልዑል እግዚአብሔር ፈቃድ የተነሳ በውስጣ ተአምራት በሚደረግባት የሁላችን እግዚአብሔር ቤተሰቦች የቅዱሳን ሀገራቸው በሆነች በዚች በቅድስት ሀገር ኢትዮጵያ ሊቀመላት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃነ አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ጋራንነት መሰከረ። ይህ የቅዱስ ያሬድ መንፈስን ተሞልቶ ቅድስት ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ጸንቶ ያረፈ የሊቅ እንዲህ አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው መጽሐፉም እንዲህ ይላል በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛው ክፍል ውግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያን ያንጽ ዘንድ ንጉሱ ካህን ቅዱስ ይምርሃን ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ የካለባት ቅድስት ስፍራም ርኩሳን አጋንንት ታሳድራቸው እግዚአብሔርንም ቅዱስ ይምርሃን ክርስቶስን ወዳጅ ሆይ ለስሜ ቤትን ስትሰራ ዘንድ መርጫሃለሁ በስራ ሁሉ እኔ ከአንተ ጋር ነኝ። ትዕዛዜን የሚፈጽም አቃቤ ኖህት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ቅዱስ ሩፋኤልን ሰጥቻሃለሁ። በስራ በስራህም ሁሉ በጥበብ አስተዋይ ያደርግሃልና ከክፉ ሙሉ ይጠብቃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእሳስ ከዛች ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ምርሃነ ክርስቶስ አልተለየም። የንጻ ጥበብን ገለጸለት በሚስጥርና በጥበብ እውቀትም አስተዋይ ያደረገው ፈታዊ ማጽን ራእይ ምንዱባን የሆነ የእሳታዊ ስልጣን አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከአገልጋዮቹ ከኔ ከፍቅረ ማርያም ከነመላ ቤተሰቦቼ

መልአኩ ሩፋኤል ለተፈጥሮ ከቅዱስ ሩፋኤል ሆይ በሌሊት ተውር ለተከናወኑ ስነተፈጥሮ ሰላም ላለው አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም ላለው ቅዱስ ሩፋኤል የሶስቱ ነገደ መልአክ አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅጸን ሁሉ እንድትፈታ ተሹመሃልና። ስም ከቅዱስ ቅዱስ ሩፋኤል በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው ቅዱስ ሩፋኤል ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግመ አሳድርብኝ። የጥፍ ድርብ የሆነ አምላካዊ ጥበብን ግለጽልኝ። ለስዕርተ ርእስ ከቅዱስ ሩፋኤል በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም አለው። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም አለው። ቅዱስ ሩፋኤል የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላልፍበት ቦታ ሁሉ በሽተኛ ሴት ከህማማ ትፈወሳለች፣ ለአይነ ስውሩም ሰው ብርሃንን ይሰጠዋል። ለገጽ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮ ላልነጸው ፊት ሰላም ላለሁ የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብት ሰላም ላለ ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋት ገጀሞ ቆራርጠት ጥለው ዘንድ የተራድኦ ጉብኝት አታቋርትብኝ ለአጌንት ከቅዱስ ከቅዱስ ሩፋኤል ሆይ አስደሳች ስለሆነ ለሆኑ አይኖች ሰላም ላሉ፣ ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም ላሉ። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆኑ ሁሉ አቤቱ በየጊዜው የአጢአቴ ነሺው አቃጥ ላይ አጥፋልኝ አንተ የሚያቃጥል የእሳት ነበልባል ባለህና ለመላትህ ከቅዱስ ሩፋኤል ሆይ ህብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የቅርታ ሽቶ መዓዛ መሳኪ ለሆኑ አፍንጮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሀሳርን የመረጠ ከጠላቴ ቢሎስ የተነሳ ተፍገም ግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ ከናፍር ከቅዱስ ሩፋይሎ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም ላለ የቅድስት ስላሴ ሚስጥር በማድነቅ ለሚያመሰግን አፈ ሰላም ላለ ቅዱስ ሩፋይሎ የረቂቅ መንፈስና የህይወት መላአክ አንተ ነህና የተጣራ የደስታ ወይን የአማረ የህይወት ህብስትን ለእኔ ለአገልጋይ ለፍቅር አማርያም ከ ነመላቤት ሰዎች ሁሉ ጊዜ መግበኝ ለአስናን ከቅዱስ ሩፋኤል ወይ፣ አስደናቂና ግሩም ለሚሆኑ መላካዊ ጥርሶች ሰላም ላለ ያማረ የመለኮት ስራ ለሚሆን አንደበትም ሰላም ላለው ቅዱስ ሩፋኤል ተፈጥሮ ስጋንና ደም ያልተቀላቀለው ረቂቅ መልአክ ነህና የርጎ ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ ባንተ ኃይል በጣጥሽ ጥለው ዘንድ ኃይልህን ይቀጠለው ዘንድ ኃይልህን። ቃልህ ከቅዱስ ሩፋኤል ከመብረቅ ይልቅ ነጎድጓዳማ ለሆነ ቃል ሰላም እላለሁ። የረቂቅ መንፈስ ሰላም እላለሁ። ቅዱስ ሐዋርያ ስለሆንኩ ለበዓል የተጠሩትን ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነና እና ለጉርኤከ ቅዱስ ሩፋኤሎ፣ የድምፁ ጉሩርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገት ሰላም እላለሁ። ቅዱስ ሩፋኤሎ፣ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆነ መጣን። አቤቱ የተዛዘ ቀስ ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁሉ ጊዜ በጠላት ሄደው የሚያጣጠርበት ለመጣቅ ታክፍት ቅዱስ ሩፋኤል ለማይና ለማይናወፁ እሳታውያን ለሆኑ ትከሾች ሰላም ላለው አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎች ሰላም ላለው ቅዱስ ሩፋኤል ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅር የተጠመድ ኩነኝና ሰፊ የአይምሮ እውቀትን አሳድርብኝ። ለዘባነ ከቅዱስ ሩፋኤል ሆይ የነበልባላዊ መጎናጸፊያ ለተጎናጸፈ ዘባነ ሰላም ላለው የጥበብ መገኛ ለሚሆን እንግዲህም ሰላም ላለው ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተህ ጠላቴ ዳቢሎስን ትበቀልኝ ዘንድ በፍጹም ልመና እለምንሃለሁ። ለንጽ ከቅዱስ ሩፋኤል ሆይ ለሚያቃጥል ለበልባላዊ ህንጽ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው ሀዋጆችም ሰላም ላለ ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተ አድነኝ። አቤቱ የአብተረሬትም ተሳታፊ አድርገኝ። ለመዛርእ ከቅዱስ ሩፋኤል የጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም ቅዱስ ሩፋኤል ወይ አንተ ድል የተጎናጸፍከው የአሸናፊዎች አሸናፊ፣ ለዚህ ሚጦቢትን አይን በሰው ተመስለው እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረዴት ቅባ መድኃኒትን ቀባት ለእመት ቅዱስ ሩፋኤል ወይ ክቡር ለሚሆን መላካዊ ክንደ ሰላም ላለው በከንቱ ለማይዘረጋ መዳፈ ሰላም ላለው ቅዱስ ሩፋኤል ወይ አምላክ ካህነ ምስጢረ ቀዳሽ ሴ ቀዳሽ አንተነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት ዳይብሎስ ስንድል በመነሳበት በምነሳበት ገንዘብ ሁሉ ጊዜ ጠዋትና ማታ ከክብር ክብርን አሳትፋይ ለአጻብእ ቅዱስ ሩፋይሎ የጦቢትን አይኖች ለፈወሱ ጣቶች ሰላምላለው ለመፈወሱ በመተባበር የተዓሳ ሐሞትን ለኳሉ ጥፍሮችም ሰላምላለው ቅዱስ ሩፋኤሎ የኪሩቤል ወገን የምትሆን መለኮታዊ ሚስጥርን የምትነግር ነህና የሕይወት መላአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች አይኖችን ይዳሱልኝ። ለገበዋቲከ ቅዱስ ሩፋኤሎ በመንታ አክናብ ለተጌጡ ጎኖች ሰላም ላለው። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው። ቅዱስ ሩፋኤሎ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖ የማየ አይን መጉደል ታማኘ ተዋርገብ እንዳበሰረችው አንተ የይቅርታና የምሕረት ምስራች አብስራይ እንደልብ ከቅዱስ ሩፋኤል ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው። ስጋዊ ደማዊ ነፍስን ሁሉ ለማዳን ሁል ጊዜ ሀሳቡ ለሆነ ሀሳብም ሰላም ላለው ቅዱስ ሩፋኤል ፈጣን የህይወት የማዳን መልአክ ንጉሱ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተን በመካከሉ ማለት ከዚያ በፊት በለቀሲሱ ተገልጻለታለና ለንዋዬ ውስጥ ከቅዱስ ሩፋኤል ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለሁ። ከነፋስ ከነፋስና ከሳት ለተፈጠረ ብርትም ሰላም ላለሁ፣ ቅዱስ ሩፋኤል ነው። ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤልን መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኔም የምስጋናዬን የጸሎቴን ጽና መዓዛ በፈጣሪ ፊት ዋጋ ይኑረው። ለአቋ ከቅዱስ ሩፋኤል የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው፣ በአንድነት ግብር ለሚታዩም አቁያጽ ሰላም ላለው ቅዱስ ሩፋኤል በረከት ልቦናችንን ያተገዋልና፣ እስራኤል ያዕቆብ ልጆቹን እጆቹን አመሳቅሎ እንደባረከ አንተ ማህበራችንን ትባርክልን አንድነታችንን ታጸና ዘንድ ፈጥነህ ና። ለአብራኪ ከቅዱስ ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ ጆሮችም እግሮችም ሰላም ላለው ቅዱስ ሩፋኤል አንተ የትጉሃን ሀራ ሰማይ አለቃ እንደመሆን መጠን ታላቅ ባለግርማ መልአክ ነ በእሲት በንጹህ ጢ ስጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለማልነትን ክብርን አሳየን። ለሰኮና ከቅዱስ ሩፋኤል ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለሁ። ዳግመኛም ለግርጻማ ሰላም ላለሁ። ቅዱስ ሩፋኤሎ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጻብእ ከቅዱስ ሩፋኤሉ የእሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን እንኳን ሳለይ ሰላም እላለሁ። ቅዱስ ሩፋኤሉ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ? መላእክተ ስጋ ስርዓትን ስለምን ፈለጉ? ለቆመ ከቅዱስ ሩፋኤሉ በመጠነ መላአት ለሆነ ቁመና ሰላም እላለሁ። ዳግመኛም ስነጸዳሉ ለሚያበራ መልክም ሰላም እላለሁ። ቅዱስ ሩፋኤሉ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማትን የዳቢሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅርቡ እና አሀቤ የቅዱስ ሩፋኤሎ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃ ነመላእክት ና ቅዱስ ሩፋኤሎ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውን እንስሳትን ማፀን የምትፈታ አንተነ ነሙት ያስነሳል። ኦ ሰማያት ቅዱስ ሩፋኤል ከላይ ከሰማይ ወርደ ጻርቃኒ የሰማዕታትን ጸሎት የምታሳርግላቸው አንተና ቅዱስ ሩፋኤል ወይ የድኩማን ኃይላቸው አንተ ነህና ምስጋና ይህን ጸሎቴ ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በቅድስት ድንግል ማርያም ስም እማልድሃለሁ። ተወከፈከ ቅዱስ ሩፋኤል በችሎታዬ መጠን ያቀረብኩልን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ቅናት ምቀኝነት የሌለብህ ባለጸጋ እንደመሆነ ድሃውን ባለጸጋ ታደርገዋለህና የመዋእቲ ሰው ጆሮ ያልሰማውን አይን ያላየውን በጎውን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላኩ ከመከራ ስጋ ከመከራ ነፍስ ሰውረኝ፣ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻእ መንግስትከ፣ ወይኩን ፈቃድከ በከመበሰማይ ከማው በምድር ሲሳየነ ዘለለዕለትነ ሀበነ ዮም

ይህን ጽፈድ ናይል ቅዱስ ሩፋይል የጦቢት ዓይን ያበራየበት ወለተ ራጉኤል ይህንን ተቆራኝቷን የነበረውን ጋኔ ያወጣበት እግዚአብሔር የሰጠው ውሃቤ ብርሃንና መግረሪ ፀር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ በዚህ ከላይ በጸለኩት ጸሎት በተለመደው ቸርነትን የኔን የአገልጋይን የፍቅርተ ማርያም ከነ መላ ቤተሰቦቼ ከነ ልጆቼ ጠላቶቻችንን ሁሉ አጥፋና በልቦናችንን የብርሃንን ሳብልን አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤሎ፣ ሰላም ላለው ታላቁን አሳን በሪ በረመሀ መስቀል ገስጸ ባለበት እንዲጸና ያደረግ መላኩ ሰላም ላለው፣ በፈጣሪ ፊት ምስጋና ያማረ የሰመረ መላኩ ሰላም ላለው፣ የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መላኩ ሰላም ላለው፣ መሪ በሆነ አንደበት ውከትን ከሚፈጥር ጸላይ ዳቢሎስ ና ጽኑ ከሚሆን የሞት መልእክተኛ በጠዋት በማታ በማልት በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ይ ሰላም እላለሁ። የቅዱስ ሩፋኤል አምላኩ በዚህ መለኮታዊ ስም ከመከራ ስጋ ከመከራ ነፍስ ሰውረን። አሜን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ከወይኩን ፈቃድ

ኦ እግዝእትነ ማርያም ሰላም ለኪ ድንግል በልብናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡርክ ፍሬ ከርሥኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአውሎ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለም አሜን አሜን አሜን ይሁን እንድን ይደረግልን። የመልአኩ የቅዱስ ሩፋኤል ረድኤት በረከት ቸርነት አይለየን።